ይህ ቤተ አብሲኒያ ኦንላይን የቋንቋ ትምህርት ቤት ነው። ከየትኛውም ዓለም ዳርቻ ባሉበት ሆኖ የሚፈልጉትን ትምህርት ከጠዋቱ 12 ሰዓት እስከ ሌሊቱ 8 ሰዓት ድረስ እንደ ፍላጎት በመረጡት ሰዓት በግልና በግሩፕ ይማሩ። መልካም ቆይታ። ቤተ አብሲኒያ የሁሉም ምርጫ። ሰላም ሰላም፣ ውድ ቤተሰቦቻችን እንደናቸው፣ በያላችሁበት ሁሉ ዓለም ሰላማችን ብዝት ይበልልኝ። ሰሞኑን ትንሽ ጠፍቼባችሁ ነበረ። በግል ጉዳይ ጠፍቻለሁ ማለት ነው። ስለዚህ ዛሬ እንደገና በሙሉ አቋሚ በተከታታይነት ከዚህ በኋላ ምንም ሳላቋርጥ እንግሊዝኛና አማርኛ ቪዲዮዎችን የምለቅላችሁ ይሆናል ማለት ነው። ስለዚህ እንግሊዝኛም ለቢግነሮች አማርኛም ለጀማሪዎች በጣም ቆንጆ የሆነ ቪዲዮ ሰራላችኋለሁ። በዛሬ ቪዲዮ የምንመለከተው እንግሊዝኛን ለማንበብ ለመጻፍ እንዲጠቅማችሁ በእንግሊዝኛ አሁን እንዴት እንጽፋለን በሚገባ በዚህ መልኩ በምትመለከቱት መልኩ ጽፌላችሁ ማለት ነው። አሁን ሁላችንም አብረን ፊደሎችን አስቆጥራችኋለሁ። በአንድ ድንጋይ ሁለት ወፍ ነው፣ አማርኛ ፊደሎችን በዛው መማር ትችላላቸው። ነገር ግን በዋነኝነት ፎከስ የምናደርገው የእንግሊዝኛ ፊደሎች ላይ ነው ማለት ነው። ምክንያቱም እንግሊዝኛን ለመጻፍ ለማንበብ እነኚህ በጣም ወሳኝ ናቸው ማለት ነው። ስለዚህ ሁላችሁም ላይክ፣ ኮመንት፣ ሰብስክራይብ እንዲሁም ሼር እያደረጋችሁ አብራችሁ እየተከታተሉ ማለት ነው። ስለዚህ ለእኛ ለእናንተ ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ስታደርጉ ለእኛ በጣም ከፍተኛ የሆነ የሞራል ድጋፍና እንዲሁም ደግሞ ለእናንተ ደግሞ ዝም ብላችሁ ከምታዩ ላይክ እያደረጋችሁ ኮመንት ሰብስክራይብ እያደረጋችሁ ብታዩ የተሻለ እኛ እየተነሳሳን በየቀኑ ቪዲዮ እንድንለቅ ያበረታታል። እና ሁላችሁም ላይክ ኮመንት ሰብስክራይብ አድርጉ። አሁን በቀጥታ ወደ ቪዲዮ እገባለሁ። ሁላችሁም አብራችሁ ይቆዩ ላስቆጥራችሁ። እሺ፣ እዚህ ጋር እንግዲህ የምንመለከተው በጥቁር በጥቁር ተጽፎ የሚታየው የአማርኛ ፊደሎች ናቸው። በቀይ የተጻፉት ደግሞ የእንግሊዝኛ ፊደሎች ናቸው። ስለዚህ እነኝን ፊደሎች በሚገባ በየቀኑ እያረኩ አሳያችኋለሁ። ከሀ እስከ ፐ ያሉትን በእንግሊዝኛ ሲጻፉ እንደሚመስሉ እንመለከታለን። በደንብ አውራቸው መሆን ይጠበቅባቸዋል ማለት ነው። ስለዚህ ኤች ኤ ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ከሀ እስከ ሆ ጽፈናል። ስለዚህ እኛው በአማርኛው ነው ያው፣ በአማርኛው በአማርኛው ግሪት ያስባለሁ ምክንያቱም ይሄ ሞር የሚሆን ለእንግሊዘኛ ተማሪዎች ስለሆነ ማለት ነው። ስለዚህ ሃ ስንል ኤች ኤ ነው። ሁ ኤች ዩ፣ ሂ ኤች አይ፣ ሀ ኤች ኤ፣ ሄ ኤች ኢ፣ ህ ብቻው ነው። ሆ ኤች ኦ ነው። ስለዚህ እያንዳንዱ እነኚህ ፊደሎች እንግዲህ ሰባቱን የጻፍ ናቸው በእንግሊዘኛ ቫውል ኤንድ ኮንሶናንት ይባላሉ። ኤ እዚህ ጋር እንደምትመለከቱት ኤ ዩ አይ ኤ እና ቫውል ሌተሮች ይባላሉ ማለት ነው። ስለዚህ በዚህ ማለት እኮ ሁሉንም ከነዚህ ፊደሎች ልናነባቸው አንችልም። በዛ ላይ ደግሞ ተመሳሳይ ናቸው። ለምሳሌ የሰባተኛ ፊደል አሁን እንግዲህ ይሄ አንደኛ ፊደል ነው። ሁለተኛ ፊደል ሶስተኛ ፊደል አራተኛ ፊደል አምስተኛ ፊደል ስድስተኛ ፊደል ሰባተኛ ፊደል ነው ማለት ነው። ስለዚህ እነዚህ ፊደሎች የአንደኛ ፊደል ምንጊዜም ጊዜ ኤ ነው የምትሆን፣ የሁለተኛ ፊደል ዩ ነው የሚሆን፣ የሶስተኛ ፊደል አናባቢ አይ ነው የምትሆን፣ የአራተኛ ፊደል አናባቢ ኤ ነው የምትሆን፣ የአምስተኛ ፊደል አናባቢ ኤ ነው የምትሆን። ስድስተኛ ፊደሎች አናባቢ የላቸውም፣ ስፔሻል ባውል የሚባሉት። ለምሳሌ እንደ ኤች ወይም እንደ ኤች አይነት ወይም ደግሞ ኤች አይነት ፊደል ኤች ብቻ የስድስተኛ ፊደሎችን የምታናበብበት ሁኔታ አለ፣ እንመለከተዋለን። እዚህ ጋር ኦ የሰባተኛ ፊደሎችን ያናበብልናል። ስለዚህ ከዚህ ጀምሮ እስከዚህ ኦ ኦ አለ ማለት ነው። ስለዚህ እንዴት እንጠቀማቸዋለን? በቀጣይ እንመለከት ይሆናል። አሁን በቀጥታ ሁሉንም እንቁጣ ለ ሉ ሊ ላ ሌ ል ሎ ኤል ኢ ለ ኤል ዩ ሉ ኤል አይ ሊ ኤል ኤ ላ ኤል ኢ ሌ ኤል ብቻውን ይሆናል ሳድስ ል ኤል ኦ ሎ። ኦኬ ስለዚህ የለን ውክል እንደነ የምንጠቀምበት ኤልም ፊደል ነው ማለት ነው። ሌሎቹ አናባቢ ናቸው። እሺ በኤም ደግሞ ኤም ኢ መ ሙ ሚ ማ ሜ ም ሞ ሶ ኤምኢ መ ኤምዩ ሙ ኤምአይ ማ ኤምኤ ሜ ምኢኤምኤ ማ ምኢ ሜ ም ብቻውን ም ኤምኦ ሞ ኦኬ። ስለዚህ እዚ ጋ ደግሞ ምንመለከተው ስለዚህ በኢ ፊደል ዩ ፊደል በቀጣይነት አሉ ማለት ነው። በየደቀው ከምናገር ያው አንዴ አንድ አድርጋችሁት ስለማስብ ነው። እዚህ ጋ ሰነው ሰ ሱ ሲ ሳ ሴ ስ ሶ። ኦኬ ረ ሩ ሪ ራ ሬ ር ሮ። ስለዚህ እንደ ሪያን እየተጠቀምናት አርን ፊደል ነው የረ የረ ምታን ምት እንደ ረ የምትነበብ ራ ነች። ለምሳሌ ሪሜምበር ብንጽፍ አርን ነው ምንጽፍ ማለት ነው እንደ ሰ ምንጠቀማ ኤስን ነው ማለት ነው። ኤስን ኦኬ። እዚህ እዚጋ ደግሞ ሸ ሹ ሺ ሻ ሼ ሽ ሾ እዚህ ጋር የተለየ ነገርለሁ ሸ ስንል ኤስ ኤች ኢ ነው የሚሆነው። ለምሳሌ ው እዚጋ ኤስ ኤች ኢ ሸ። ስለዚህ ሰ ኤች በና ኤች ባትኖር ኖሮ ሰ ይሆንብን ነበር ማለት ነው። ስለዚህ ስንል የሚል ድምፅ ስላለ የሚለውን ድምፅ ደግሞ የሚተካልን ኤች ነው ማለት ነው። ስለዚህ ሸን ኤስ ኤች ኤ ነው ስፔሻል ቫውል ወይም ደግሞ በልዩ አናባቢ የምንላት ኤች ማለት አሁን እዚህ ጋር ኤስ ኤች ነው ሺ የሆነው። ሌሎች የብቻ ሆነዋል እዚህ ጋር አናባቢ ኤች ብቻ አናባቢ ሆናላለች። ስለዚህ ልድገምላችሁ ሸ ሹ ሺ ሻ ሼ ሺ ሾ እዚህ ጋ ምንመለከተው ደግሞ ቀ ቁ ቂ ቃ ቄ ቅ ቆ እንደ ቀ የምናነበው የኬን ፊደል ነው ማለት ነው። እዚህ ጋ ደግሞ በ ቡ ቢ ባ ቤ ብ ቦ። ስለዚህ እንደ በምናነበማ ነው ቢን ነው ማለት ነው። ቢ ፊደል ነው ማለት ነው። እንደ በምናነበው እዚህ ጋ ተ ተ ቱ ቲ ታ ቴ ትቶ ስለዚህ በዚህ መሰረት እንደ የምናነበው ደግሞ ቲን ፊደል ነው ማለት ነው። እዚህ ጋር ቸ ቹ ቺ ቻ ቼ ች ቾ። ስለዚህ እዚህ ጋር እንደ ቸ የምናነበው ሲኤች ነው ማለት ነው። ሲኤች እንደ ቸ ነው የምናነበው። ሌላው ኢና ዩ አይ ኤ እንደሌሎቹ ሌሎቹ አናባቢ ናቸው። እዚህ ጋር ባው ናቸው ማለት ነው። ስለዚህ ሸ ስንል እና ሸ ስንል አሁን እዚህ ጋር ሸ ስንል ኤስ ኤች ነው ቸ ስንል ደግሞ ሲኤች ነው። በዚህ መሰረት እናንተ ቪዲዮውን እየደጋገማችሁ ሜቢ እኔ ቸኩዬባችሁ ከሆነ ቪዲዮውን ቀስ እያላችሁ እየደጋገማችሁ እየመላለሳችሁ ማየት ትችላላችሁ። የዛሬ ቪዲዮችን ይህን ይመስላል። አጠር መጠን ያለ ነገር ግን ቆንጆ የሆነ ቪዲዮ ነው። ሌላ ሀሳብ፣ አስተያየት ካላችሁ በኮመንት ሳጥኑ ላይ ያስቀምጡልኝ። እንዲሁም ደግሞ ሁልጊዜም የምለቀው ቪዲዮ እንዲደርሳችሁ የኖቲፊኬሽኗን ምልክት ተጫሉ ማለት ነው። ሌላው በግል መማር ለምትፈልጉ በሳምንት ለአምስት ቀን በቀን ደግሞ ለአንድ ሰዓት ዘወትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 8 ሰዓት በኢትዮጵያ አቆጣጠር ማለት ነው። ትምህርቶችን በቀጥታ ከየትኛውም ዓለም ሆናችሁ በግል መማር ትችላላቸው። ስልክ ቁጥር የዚህ ስር ላይ አስቀምጭላችኋለሁ ነው ወይም ዲስክሪፕሽን ላይ ስልክ ቁጥር ያለ እዛ ጋ በስልክ ቁጥር በመውሰድ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች መገናኛ ፕላትፎርሞች በመደወል ታገኛላቸው። ለዛሬ ቪዲዮአችን ይሄን ይመስል ነበር። መልካም ጊዜ። ቻው።